ካላጨኝ ካላጨኝ ካላጨኝ ስትል እሷ አሻፈረኝ ብላ አባቷ እንደዚህ ችግር ውስጥ የከተተችው እማዬ፣ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች። ስለምይ አንዳች ነገር ስታወራ ብሰማ እኔን ያደርግኛል። አደይ ገለመሌ፣ ዲኒ ጃንካ፣ ቁልቋል ምናም የለም። ዛሬ ፏ ፈሽ ብለን ነው ምንም እንትን። አደይ ወደ እናቷ ተመልሳ መታለች። እቺ ፍቅር ናታ አንቺ ውጭ ብለሻታል፣ ብላ ያሰጣቻት ማን? እኔ ነኝ። አደይ እንትን ያልኩት። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? ቆይ ምን አባሽ ነው ያደረግሽው? ልቀቂኝ። ወደዛ እዛ ከተማ ለከተማ ይንከራተታል። እሷ እዚህ መታ፣ ከእናቷ ጋር ልትኖር። አሁኑ ነጋሽ ደውል እናሳውቃቸው። ልክና፣ አሳወቅ ነው ልክና? አዎ፣ ጫኔ የአደይ እዚህ መምጣት እኮ ለእኛ ትልቅ እንጀራ ነው። ሌላ ሰው ሳይቀድመን መቅደም አለብን። አዎ፣ ጥሩ ይከፍላሉ እኮ። ጥሩ ነው የሚከፍሉት። ጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው። ማን ነው እና? ወይ ግን እሷ ምን ሆና ነው እንዴ? ሴቱ ሁሉ ካላጨኝ፣ ካላጨኝ፣ ካላጨኝ ስትል እሷ አሻፈረኝ ብላ አባቷ እንደዚህ ችግር ውስጥ የከተተችው። እኔማ ከተማ አንዱን ነው ወዳይ ኮበለለ ይመስለኝ ነበረ። ምን ዋጋ አለው? ኧረ እሷ ምንም አታውቅ ንጡ ስለሆነች እኮ ነው። እና የጌታ ልጅ በምን ያጫት ይመስላል? በመልኳ ነው። አዎ፣ በንጥህናዋ ነው። አላሳ በል በል በል ዝም በል አንቺ ውጭ ብለሻታል ብላ ያስወጣቻት። ማን እኔ ነኝ አደይን ትውጣ ያልኩት። ነገር ግን አደይ ከሄደች በኋላ ነው አለመኖሯ። አደይ በስተመጨረሻም መጨረሻም እንግዲህ ያው ዲብ እና ባርኮቴ እንዲሁም ደግሞ ሊዲያ በመሆን አንድ ላይ በመሰብሰብ አደይ ካለችበት ገጠር ሄደዋል። ምክንያቱም የባርኮቴ ናት አደይን አዴን አምጧት ከየትም ፈልጋችሁ በማለት እንግዲህ ዲብም አዎ መፈለግ አለብን፣ መንጣት አለባት ያለሷ መቀመጥ አልችልም ብሏል። እሱም እንዲሁም ደግሞ ያለችበትን አፈላልጎ ያሁ ካለችበት ቦታ ድረስ በመሄድ እንግዲህ አደይን አግኝተዋታል። እንዲሁም እጅግ በጣም ደስ ብሏታል። አደይ በነገራችን ላይ ስለ ዲብ ስታስብ ነበረ። ከዛ እናቷ ቤት በመሆን ደብሮኛል፣ እስኪ ወደ ጓሮ ልውጣ በማለት እንግዲህ ስታስበው ስታንሰላስለው የነበረውን እንግዲህ ስታስታውስ የዲብ ነገሮችን ነበረ። ስለዚህ ዲብ ከልቧ ትወዷለች፣ ታፈቅረዋለች እንዲሁም ከዲብ ጋር ስትቀርብ ራሱ እንደምደነግጥና እንደሚያርበተብታት እንግዲህ ሁላችንም የምናውቀው ጉዳይ ነው። አሁን ላይ ደግሞ ዲብ እጅግ በጣም ትዝ እያላት ይገኛል። ከሁሉ ለየት ባለ ማለት ነው ስለዚህ ወደ እነሱ ወደ ቤተሰብ የመጣችበት ምክንያት እንግዲህ የእሷን ነገር እያለ መረዳት ነበረ። አደይ በብዙ ነገሮች የአባቷ ችግር ራሱ በቂ ነበረ። ግን ደግሞ ፍቅር ያ ሁሉ ግፍ ነገሮች እያደረሰችባት ብዙ ነገሮች ለማሳለፍ ሞክራ ነበር። በዚያ ላይ ደግሞ እንግዲህ በአባርኮቴም እንዲሁም በዲ መጋጨትም ብቻ ግን ባለው ነገር ሁሉ በሙሉ አደይ ደስተኛ ስላልሆነች ከዚያም ስትሄድ ከዚያም ስለሷ ጠብና ስለሷ ነገር ነው እና ይሄን ነገር ሁሉ ምርር ያደረጋት እንግዲህ ሌላ ቃል ልገባ በነበረበት ሰዓት እናቴ ጋር ሊሄድ በማለት ነበር ወደ ቤተሰብ የመጣችው ማለት ነው። እንዲሁም በመንጣቷ እናት እጅግ በጣም ደስ ብሏታል። እንዲሁም የአረብ ሀገር ምኞት መሄድ እንደፈለገች እንግዲህ ለእናቷ ተናግራ ነበረ ግን ደግሞ በፍጹም አልፈቅድልሽም ልጄ። እንድትርቄኝ አልፈልግም። እዚሁኝ እንኳን እንደዚሁ ሰውነት የሳስቷል፣ ጭራሽ እርቀሽኝ። ይህን ሀሳብሽን መሰረዝ አለብሽ፣ አይቻልም። በማለት እንግዲህ እናት ሀሳብ ሰጥተዋል። ነገሮች ሁሉ ተፈተው፣ አንቺን ደግሞ ደስ ብሎሽ በዚሁ በቄሽ መተሽ አብረን ተደሰተን የምንመጣ የምንኖርበት ጊዜ ቅርብ ይሆናል። እባክሽ ልጄ እርቀሽኝ አትሄጂ በማለት እንግዲህ ስለ አደይ ተናግረዋል እናት ማለት ነው። እንዲሁም እህቷ እጅግ በጣም አሳስቧታል። ምክንያቱም ፍቅር ወይም ደግሞ እዚያ ያሉት በሙሉ ምን አድርገውሽ ነው በማለትም በጥያቄ ስጠይቃት ነበረ። ፍቅር ብቻ አይደለም ከሁሉም ጋር አሁን ላይ ልስማማ አልቻልኩም። በቃ ነገሮች ሁሉ እጅግ በጣም ከብደውኛል። ሲከብደኝ ነው ወደዚህ እንኳን ቢያንስ የመጣሁት እንጂ አባቴ ተመልሶ እንደሚመጣ አውቃለሁ በማለት እንግዲህ ይመልሳላት ነበረ። አሹ አሁን ላይ እያጣራ ይገኛል እንግዲህ ደውለውለት ነበረ ለአደይ አባት፣ ምክንያቱም ነግረውት ነበረ አደይ ወደ ቤት እንደተመለሰች፣ እና ልጆት እዚህ ናት፣ እናንተ እዚያ ትፈልጋላችሁ መታለች፣ እንዝልሃለን። ስንት ትከፍለናለ? በማለት እንግዲህ ባደይ እንትን እያሉ ይገኛሉ። ስለዚህ ይህን ነገር ደግሞ መሆኑን እና አደይን ለመያዝ እቅድ እንደያዙ አሹ እንግዲህ አዳምጧል ማለት ነው። ምክንያቱም ስለጋበዛቸው እነሱን በስቃር ሲለፈልፉ ነበረ። እንዲሁም ለእነሱ የተደወለው ስልክ አሹ አንስቷታል አንስቶት ነበረ በወቅቱ ባነሰው ሰዓት ግን አሾባነ ሰው አደይን አስራችሁ ጠብቁኝ እንዳትሄድ የሚል ቃል ነበረ እየሰማው ማለት ነው። እና ይህን ነገር ሲሰማ እጅግ በጣም ደንግጧል፣ እሱም ደንግጧል። ስለዚህ ያለውን ነገር ምን ማድረግ አለብኝ በማለት እንግዲህ ሲያስብ፣ ቀጥታ ወደ አደይ ነበር እየሮጠው። አደይን ከዚህ ሰፈር እንግዲህ ማስወጣት አለብኝ በማለት እንግዲህ አስቧል። በእርግጥ ነው እናቷም መሄድ አለብሽ ከዚህ ሰፈር ብላታለች። ያው እሄዳለሁ፣ ነገሮችን አመቻችቼ ነው እንጂ ለአንድዬ እንዳልመጠው አቀዋለሁ እኮ ግን ደግሞ እስኪ ነገሮቹን ላመቻች ብዬ ነው እናቴ በማለት እንግዲህ ነገሮችን ትስትል ነበረ። ምክንያቱም በእናቷ ጉዳይ እጅግ በጣም ያሳስባታል አደይ ማለት ነው። በእሷ ምክንያት እንግዲህ አባትና እናት ያው በትዳር ተለያይቷል። እናት ሁለት ልጆቿን እንግዲህ ያለ ምንም ነገር ብቻቸው ነው የሚያሳድጉት። እንግዲህ አደይ ባለ ሀብት ካላገባች ተብላ እሷም አላገባም በሚል ነው እንግዲህ ሀገሯን ለቃ የወጣችው። እና እናትን ደግሞ ልጅሽ እንደዚ ያደረገች በማለት እንግዲህ አባት ሁልጊዜ እየሰከረ እየመጣ እናትን እንደሚማታ እንደሚደበድብ እንግዲህ ያየረው ነገር ነው። እና አዴ ይሄ ሁሉ ነገር ችላ፣ እንደገና ደግሞ ፍቅር ሁሉ ነገር ደጋግማ ስታደርግባት ያንን ነገር ሁሉ ችላ ነው ማለት ነው። እና ስላደይ በጣም ነው እንትን ያለች ልጅ ያሳዘነች። ስለዚህ ቢያንስ ዲብ እነ ባርኮቴ እንዲሁም ደግሞ እነ ሊዲያ ይህን ነገር ሁሉ ተደርተው ሊረዷት ይችላሉ ብዬ አስባለሁ እና ቀጣይ ፓርቲ የሚሆኑ በእርግጠኝነት እንግዲ እንግዲህ አሹ ለዲብ ወይንም ደሞ ለነባርኮቴ ለነበቀለ ወይም ደውሎ አደይን አሳልፎ በአደራ መልኩ ይሰጣታል ብዬ አስባለሁ እና ውጤ ቻናል ተከታታዮች የቤተሰቦች የሁላችንም በጉጉት የመንጠብቅ ይሆናል። በክፍል ስልሳ በያላችሁበት ሰላማችሁ መልካም ጊዜ ተመኘውላችሁ።